መዋእል ይትነሳ ቅዱስ ሚካኤል ሊቀ መላእክት በዚያን ሰዓት በዚያን ጊዜ ለሰው ልጅ ሁሉ ታላቁ መልአክ ቅዱስ ሚካኤል ይነሳል። ትንቢተ ዳንኤል ምዕራፍ አስራ ሁለት ቁጥር አንድ ክቡር አባታችን መላከ ምሕረት ቆሞስ አባ ገብረ እግዚአብሔር የለሚ ኩራ ለከተማ ስራ አስኪያጅ ከመንበረ ጵጵስና ከመንበረ ፓትርያርክ የመጣችው የየመምሪያው ኃላፊዎች የሀገረ ስብከታችን ፕሮቶኮልና ልዩ ጸሐፊ መጋቤ ሰባት ቀሲስ አብይ ዘለቀ የዚህ ታላቅ ካቴድራል ቤተክርስቲያን ዋና አስተዳዳሪ መላከ መንክራት ኃይሌ እንዲሁም የዚህ ታላቅ ቤተክርስቲያን ዋና ጻፊ ሊቀስይማን መምህር ሰሎሞን እና የጽህፈት ቤት ሰራተኞች፣ የሰበካ ጉባኤ አባላት፣ ሕንፃ ሰሪ ኮሚቴዎች በዚህ ታላቅ ቦታ ይህንን ታላቅ ሕዝብ ዘወትር መስዋዕቱን ለማሳረግ በሚያስፈራውና በሚያስደነግጠው በእግዚአብሔር ዙፋን ፊት የምትቆሙ በስራ የምትመስሉኝ የቆሞሳት አባቶች የቅኔ ማህሌቱ ውበትና ድምቀት የሆናችሁ ሊቃውንት፣ ካህናት፣ ዲያቆናት እንዲሁም የዛሬቱን ቤተ ክርስቲያን እጃችሁን ዘርግታችሁ እንደ አባቶቻችሁ በምስጋና የነገሪቷን ቤተ ክርስቲያን ደግሞ በኃላፊነት ለመረከብ ደጅ ጥናት ላይ ያላችሁ፣ ኮርስ ላይ ያላችሁ፣ መንፈሳዊ ልምምድ ላይ ያላችሁ የሰንበት ትምህርት ቤት ወጣቶች፣ መዘምራን እግዚአብሔር ካደረገላችሁ ድንቅ ሥራ የተነሳ እንባችሁ ስለታበሰላችሁ፣ ከራቃችሁበት ስለቀረባችሁ የሌላችሁን በረከት አብዝቶ ለቤቱ ያበቃቸው የሲኤምሲና የአካባቢዋ ብሎም የመዲናዋ የአዲስ አበባ ማኅበረ ምእመናን ወምእመናት ሁላችሁም፣ እንኳን ለገናናው መልአክ ለፈጣኑ መልአክ ለየዋው መልአክ ለአሳዳጊያችን ለጠባቂያችን ለቅዱስ ሚካኤል ዓመታዊ በዓሉ አደረሰን አደረሳችሁ። አዎ። ምስጋና ለእግዚአብሔር ለመሰዋት በእልልታ በጨብጨባ እዚህ ቦታ ለመቆም ቀጠሮ የያዙ ሞት የቀደማቸው እግዚአብሔር የሰበሰባቸው በርከትከት ያሉ ወገኖቻችን የሉ። እኛን ለምስጋና ከጠራን ለውዳሴ ካቆመን ምስጋና ያንስበታልና። ዓመት መድረስ ቀላል አይደለም ወገኖች። አዎ፣ በዚያን ሰዓት በዚያን ጊዜ፣ ወበውእቱ መዋዕል በዚያን ወራት በዚያን ጊዜ ታላቁ መልአክ ቅዱስ ሚካኤል የሰውን ልጅ እርዳታ ያስፈልገዋልና፣ ሰውን ለመርዳት ሰውን ለማገዝ ከሊቃውንቱ ጋር በቅኔ ማህሌት ለመገኘት ከደጋጎቹ ካይናት ጋር በመቅደሱ ለመቆም ከደጋጎች ምእመናን ጋር በቅድስቱ በገረገራው ለመቆም እይነሳል። ቅዱስ ሚካኤል ያልተነሳበት ቅዱስ ሚካኤል ለዚህ ዓለም ያልቆመበት ቅዱስ ሚካኤል ለሁላችን ያልተገኘበት ፈጥኖ እንደ ኦፋ አርያም ያልደረሰበት ጊዜና ሰዓት የለምና ቅዱስ ሚካኤል ይነሳል። ሰዓት ስለሌላ ጠራ አርጌ ነው የምነግራቸው። ቅዱስ ሚካኤል ሲነሳ እንዲሁ አይደለም። ለስራ ነው የሚነሳው፣ ለአገልግሎት ነው የሚነሳው። የሚያሳርገው መስዋዕት አለ፣ የሚቀድሰው የሚባርከው አለ። ቅዱስ ሚካኤል ሲነሳ ዝም ብሎ አይደለም። ቅዱስ ሚካኤል ይነሳል ብሎ ነቢዩ ዳንኤል የተናገረው ገና አስቀድሞ ነው። እውነት ነው። ጠብ ባልተፈጠረበት ሰው ባልተፈጠረበት ሰው ባልተገኘበት ይቺ ዓለም በመላእክት ሞልታ በነበረችበት ሰዓት። ገና በሰማይ ጠም በነበረበት አሃዜ መንጦላዕት ሆኖ የተፈጠረው ከመላእክት ሁሉ ልቆ በማዕረግ በከፍታ ከፍ ብሎ የተፈጠረው ሳጥናኤል ዝቅ ብሎ ቢያይ ፍጥረታትን ሲርመሰመሱ፣ ኃላፊ፣ መጋቢ፣ ፈጣሪ፣ አዛዥ፣ ናዛዥ፣ ባለቤት የሌለው መስሎት ከፍ ብሎ ቢያይ በአርያም ሲያጣ አነ ፈጠርኩክሙ ብሎ በፎከረበት በተናገረበት በሸለለበት ቅጽበት ነበረ በሥላሴ ኔ ህሊና በሥላሴ ልብና ቅዱስ ሚካኤል የተነሳው ቅዱስ ሚካኤል የተሸነው ክደቱ አንኮታክቶ፣ ክደቱ ከሥላሴ ለይቶ፣ ክደቱ ወደ ንጦርንጦስ አውርዶ ዲያብሎስ ሲወድቅ ለዲያብሎስ ቦታ ሊቃነም ሊቀ መላእክት ሆኖ የመላእክት ሁሉ አለቃ በመላእክት ሀገር ላይ በመላእክት ከተማ ላይ ሊቀ መላእክት ሆኖ የተነሳው ቅዱስ ሚካኤል ነው። ዛሬ አይደለም ገና ከሰማይ ነው ትንሳኤው የጀመረው መነሳቱ የጀመረው ወደ ምድር ወርዶ ደግሞ የሰው ልጅ በመከራ የሰው ልጅ በጭንቅ የሰው ልጅ በችግር ውስጥ መኖሩን ሳይ ሲገነዘብ ተነሳ። ለእናታችን ተነሳ። ለአባቶቻችን ተነሳ። ዛሬ በሰፊው በየአመቱ የምንማረው ልብን ሰቅዞ የሚይዝ ሕሊናን የሚቆጠቁጥ ከአይምሮ በላይ የሆነ የእስራኤላውያን ግፍ ነው፣ የእስራኤላውያን መከራ ነው። የሌሎችም የአባቶቻችን ጽዋተ መከራ አለ። ቅዱስ ሚካኤል ያሻገራቸው፣ ቅዱስ ሚካኤል የጎበኛቸው፣ ቅዱስ ሚካኤል ያያቸው ከዛ መካከል አንዷ እንባዋን ወደ ሰማይ የረጨች የሰው ያለ እያለች በመከራ ውስጥ እንድትኖር የተፈረደባት ከእስራኤላውያን ሴቶች መካከል በጭንቋ በመከራዋ ያላገጡ ግብፃውያን፣ የሳቁ ግብፃውያን፣ ያፌዙ ግብፃውያን። ምጫው ይመጣና በምጧ ሰዓት ላካቸው አሳርፉኝ፣ ምጤ መታኝ፣ ልጄን በሰላም ልገላገለው አይኔን አይኔ ሊያ አይኔን ባይኔ አይቼ የፍተኝን ውሃውን አድግቶ ሰው ያደግበን ፈጣሪ እንላመስግነው እባካቸው ስትለምን ተለማኝ ጠፋ። አበሻ ቢሆን ቀበቶን ፍጣ ተብሎ ይንጎራደዳል ይጨነቃል። የምጥን ነገር ያቃል አበሻ፣ ያቃል አበሻ። እነሱ ግን ጨከኑባት። ልጇን ሰው ጭቃ ላይ ጡብ ላይ ወልዳ እንድትረት ተፈረደባት በዚህን ሰዓት ያምለኑ በዚህ አምላክ አደም ቢላ የሰማይ አምላክ እኛን የፈጠረን እኛን የመራን እኛን የሚመግበን በዚህ ከተማ በዚህ መንደር በዚህ ሀገር የለምን ብላን በኋን ወደ ሰማይ ረጨች እኔዋን ተቀብሎ ዝም አለም ሙሴን አስነሳላትን ሄ ሙሴን የሚያክል ነብይ ተነሳ ወገኖች በእንባ ውስጥ ያላችሁ በመከራ ውስጥ ያላችሁ ሰው ላይ ያላችሁ የሚመስላችሁ ሰው ስላችሁ የሚመትላችሁ፣ በጭንቀታችሁ እግዚአብሔር አለ። ማንን ያስነሳል? እንደ ሙሴ የቅዱስ ሚካኤልን ያስነሳል። እንባችሁን ለማበስ ከራቃችሁበት ወደ በረከት ለማቅረብ የቅዱስ ሚካኤልን እግዚአብሔር ያስነሳዋል። እሱ ብቻ አይደለም፣ ሙሴ ከተነሳ በኋላ ህዙቡን ከባርነት እየመራ ወደ ከነአን ማርና ወተት ወደ ሙጣደሷ ምድር እንዲገቡ ማርና ወተት ብሎይ ከአዲስ ወደሚትረጎምባት ወደሚተነተንባት አባቶቻችን ወደ ተቀበሩባት ለአባቶቻችን ከተማ ብሎን በመጨረሻ እግዚአብሔር ወደሚደርስባት እግዚአብሔር ነሷ ለምን ወደሚያደርስበት ከተማ እንዲልላቸው ሙሴን አስነሳ። እግዚአብሔር እየመራ ወሰደ። ሙሴን የሚመራባን ነው። አባቶቻችን የሚመራው ማነው? እግዚአብሔር ያስነሳው ዳንኤል የተናገረለት ስለ ሰው ልጅ ሁሉ የዛን ሰዓት በየከተማው ሰዓት በጭንቅ ሰዓት ቅዱስ ሚካኤል ይነሳል። ተውሏልና ሚካኤል ተነስቶ እየመራ ወሰዳቸው። የሰማዩን ደመና እያዘዘ አንዱ ሐሮር እንዳይጸናባቸው ሐሮሩን ጋር ጋርድላቸው እያለ አንዱ ደግሞ ከታች እንቅፋት እንዳይሆንባቸው እንቅፋት እንዳይበዛባቸው መሬት ላይ ሆኖ እንዲመራቸው፣ ሌሊቱን ደግሞ በብርሃን እያበራ ከሰማይ ደመ ምናን እያወረደ እንዲመግብ በሰባት ደመና ነው የሚሉት አባቶቻችን። በሰባት ደመና እየተከበሩ በሰባት ደመና እየታጀቡ ማርና ወተት ወደምታፈሷ ምድር እንዲሄዱ የመራቸው ቅዱስ ሚካኤል ነበረ። ወደ በጎ ጎዳና ቅዱስ ሚካኤል የምራን። ወገኖቼ ከተዋሕዶ የሸሸን ከተዋሕዶ የራቅን እንደ ነአነቱን ደካማ ምሳሌ እያደረጋችው ብቃት የሌለው ምሳሌና ራ መሆን የማይችለውን ከካህን እስክምምን ተመልክታችሁ ከተዋሕዶ እናት የራቃችሁ ከተዋሕዶ ቤት የወጣችሁ ቅዱስ ሚካኤል እየመራ ወደ ቤቱ ይመልሳችሁ፣ ወደ ተዋህዶ ይመልሳችሁ። እውነት ያለው በዚህ ነው። ጽድቅ ያለው በዚህ ነው። እምነት ያለው በዚህ ነው። ክርስትና ያለው በዚህ ነው። እውነተኛ ስብከት ያለው በዚህ ነው። እግዚአብሔር መስዋዕትን የሚቀበልበት፣ የሚያሳርግበት፣ የልጆቹን መስዋዕት የሚያሸተው በዚህ ቤት ነውና እውነት ወደ ሆነው ተዋህዶ እግዚአብሔር ይምራል። እየመራ ወሰዳቸው ማን? ቅዱስ ሚካኤል ወገኖቼ፣ ወደ በጎ ይምራን። ቅዱስ ሚካኤል እየመራ ሲወስዳቸው ምን ገጠማቸው? መቼም የእስራኤላውያንን ታሪክ ሁልጊዜ በየዓመቱ ስለሚነገር ታውቁታላችሁ። የተንጣለለ የኤርትራ ባሕር ነው የገጠማቸው። ያንን ባሕር ጠላት ከኋላ እነሱን ለመመለስ ጉልበት ብዝበዛ የሚባለውን ተለማምደውታል። ከአራት መቶ በላይ ጡብ እየገነቡ ዛሬ የግብፅ ፒራሚዶች የዓለም የቱሪስት መስህብ ቦታ ናቸው። ገቢ ያስገኛሉ። ግብፃውያን ከዛ ይጠቆማሉ ይጠቀማሉ። የእስራኤላውያን ላብ ነው ይላሉ። የእስራኤላውያን ደምና አጥንት ነው ይላሉ። አባቶቻችን ሲያስጠብሩ ስለዚህ ያንን መከራ ዘ ቦታ ላይ መልሰው እንዲገነቡ ሌላ ስራም ምን እንዲሰሩ ከተማዋን እንዲያለሙ ነጻ ጉልበት ተገኝቷልና ወጥቶንቻልና። ከሀገራቸው ተነግሮ ሲወጡ ፈርዖን ከነ ሰራዊቱ ከኋላ እነሱ ለመመለስ ወደ ባርነት እንዲመለሱ እነሱም ወደ ፊት ሲተሙ መንገድ ላይ ግን ብዙ መከራ ነበረ። እንዳሰቡት አልደላቸውም ነበር። የአርባ ቀን ብዙ አርባ ዓመት እንዲጓዙ አድርጓቸዋል ወገኖቼ እንደ ቀልድ የጀመርነው ክርስትና እንደ ቀልድ የጀመርነው መንፈሳዊ አገልግሎት የትሩፋት አገልግሎት የጽድቅ ሥራ የበረከት ሥራ መንገድ ላይ ብዙ መሰናክሎች ገጥመውን ብዙ እንቅፋት ገጥመውን ብዙ መካሪ ገጥመውን ጉዳያችን መንፈሳዊ ጉዳያችን ሥጋዊ ጉዳይ ሆነብን የጀመርናቸው ማኅበራት አልተቋረጡም። የጀመርነው የጽድቅ ስራ አልተቋረጠም። የጀመርነው መንፈሳዊ ጉዞ አልተቋረጠም። ወደ ሥጋ ጉዞ አልተቀየረም። ተቀይሮ ተቀይሯል። ሀሳባቸው ተለወጠ። እንደዛም ሆኖ ታገሳቸው። ቀኑን አረዘመባቸው እንጂ የገባላቸውን ቃል ኪዳን ግን ጨርሶ አልተወም። ቃል ኪዳኑን አረሳ ቃል ኪዳኑን አልተወም። ብዙ አሰልችም ይሆንም አለማ ዓመት ሙሉ የሰሶው ጉጆ መጫረ ላ የኤርትራ ባህር የገጠማቸው የኤርትራ ባህር ከፊት ያስፈራል። እለስ ሲደርስ ከኋላ ጠላት ሲደርስ ሙሴ ጮ የሚረዳኝ ሲመራኝ የነበረ እግዚአብሔር ብሔር ለዚህ ህዝብ ያስነሳው ቅዱስ ሚካኤል የታላለ ቅዱስ ሚካኤል ፈጥሮ ደራሱ ከነቢያቱ ከአባቶቻችን ጋር የነበርክ ከደጋጎቹ ጋር የነበርክ

ግብፃውያን ከኋላ ሲገቡ እነሱን አጥረግጎ ሰዳቸው። ይህንን መልአክ ነው የምናከብረው፣ ይህንን መልአክ ነው የምናገለግለው፣ ይህንን መልአክ ነው በዛሬው ቀን የምንጠራው። ባህርን ከፍሎ የሚያሻግር መልአክ ወገኖቼ፣ በችግራቸው በመከራችሁ ሁሉ ከፍሎ ያሻግራችሁ። ማን ያሻግረን? ማን ያሻግረን?